አሰላሙ ዓለይኩም ወረህመቱላሂ ወበረካቱ። ድና የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከነግ አልሐምዱሊላህ ረብልዓለሚን። ዛሬ በጣም ደስ ብሎኛል። አልሐምዱሊላህ ረብልዓለሚን። ከስንት ጭንቀት በኋላ አላህ ደግሞ በኸይር አበሰረን ማለት ነው። እና ውድ ጓደኞቼ የተጨነቃችሁ በውስጥ መታችሁ አብሽሪ ዱዓ እያደረግን ነው ላላችሁኝ፣ ሁሉ ከልብ አመሰግናለሁኝ። አላህ ይስጥልኝ። አላህ ጭንቀታችሁን ሸክማችሁን ያላቃችሁ። በቃ በጣም ከባድ ነው ጭንቀት ማለት እና እኛም ከረምንበት አስራ አምስት ቀን ሙሉ መኖር አትበሉት። አልሐምዲላ አላህ ትንሽ ፈተነን ደግሞ በደስታ መልሶ አበሰረን ማለት ነው። ወንድሜ በሰላም ገብተዋል። በሰላም ባህሩን ተሻግሮ ድንበር ነኝ ብሎ ድምፁን ሰማ ነው ደወለ። ሱብሓንላ በቃ ምን ልበላችሁ፣ ቤቱ እንደነገርኳችሁ ጨለማ ወርሶት ነበረ። እኔ ደግሞ የወንድሜ ጭንቀት አንድ ሁለተኛ ጭንቀት ደግሞ እናቴን እያየሁ መጨነቁ ራሱ ሁለተኛ ጭንቀት ነበር ለእኔ። በቃ እሷ ቁማ ትሄዳለች እንጂ በቃ የምትሰራውን አታውቅም፣ ምን የምትለውን አታውቅም። በቃ ዝም ብሎ አለ አይደለም፣ የሚንቀሳቀስ ሩሄ የሌለው ነገር በቃ እኔ እንጃ። ሩሄን ለማሳደር ከበላሁ ትላለች የሆነ ትንሽ ነገር ቀምሳ ራሱ ምግብ ቤ ስንላት ብቻ አልሐምድሊላ፣ ሲያልፍ ስታወሩት እንደዚህ ቀላል ይመስላል። በጣም ከባድ ነበረ። አልሐምድሊላ ነቢይላህ ዩኑስ አለይህ ሰላምን ካሳ ነባሪ ሆድ ያወጣው ጌታ እኛንም ይበቃችኋል ብሎ ጭንቀታችንን ገላግሎናል ማለት ነው። በዚሁ ጭንቀት አሁን ደግሞ በጣም እየተጨነቃችሁ ወንድሞቻችሁ ቤተሰብ ጠፍቶ እስካሁን ድረስ ያላገኛችሁ ወላሂ አላህ ጭንቀታችሁን ይገላግላችሁ። ዱአ ብዙ። ሌላው የምላችሁ ነገር በጣም ዱአ ብዙ፣ በተለይ ለሊት አካባቢ የተነሳችሁ ራት ከአቴን ሰግዳችሁ ወላሂ አላህን ለምኑት። ዩኑስ አለይሂ ሰላም ከዛ ከአሳ ነባሪ ሆድ ውስጥ ሆነው ምንድን ነበር ሲሉ የነበረው? ላኢላሃ ኢላ አንተ ሱብሃነከ ኢኒ ኩንቱ ሚነ ዛሊሚን። ከዛ አላህም ፈረጃቸው ማለት ነው። ስለዚህ ውዶችዬ፣ እናንተም ይህንን ዱዓ በተለይ ቀን አካባቢ ውሏችሁን በቃ እንደዚህ እየደጋገማችሁ በሉት፣ አላህ ከጭንቀታችሁ ሁሉ ይገለግላችኋል። በዛ ላይ ደግሞ ዋነኛው ነገር የሰው ወሬ አትስሙ። ሚዲያ ሲጀመር መፈጠራችሁ ነው የምጠሉት። ምሳሌ አሁን ይህን ቪዲዮ ተመልከቱ። ሰላም ጤና ይስጥልኝ ክቡራትና ክቡራ እንደምን አላችሁ። እቺን በምስሉ የምትመለከቷት እህታችን ሰላም ዝናቡ ትባላለች። ተወልዳ ያደገችው በራያ አላማጣ ሲሆን በምስሉ ላይ እንደምትመለከቷት ገና ሕፃን ልጅ ናት። ሰላም ከእለታት አንድ ቀን ምንም ሳትከፊ በሰርቶ ክፍያ ሳውዲ እንወስድሻለን ብለው አታለው ሕገወጥ ደላሎች ከቤተሰቦቹ አስጠፍተው ወደ ሳውዲ ይወስዷታል። በዚህ መካከል ልጃቸው የት እንደሄደች የማያውቁ ወላጆች እጅግ በጣም ይጨነቃሉ። ከተወሰኑ ቀናት በኋላ ሰላም የመን እንደገባች ለቤተሰብ ደውላ ታሳውቃለች። በዚህ መካከል ቤተሰብ በአንድ በኩል ድንገት የጠፋች ልጃቸውን ስለደወለች እጅግ በጣም ተደሰቱ። በአንድ በኩል ደግሞ የመን ነኝ ስትላቸው በነገሩ ሁሉ ተገርመው ግራ ተጋቡ። ቤተሰቦቿ በዚህ የተደበላለቀ ስሜት ውስጥ እያሉ ከወደ የመን ልጃችሁ ሰላም ህይወቷ አልፏል፣ አስክሬኗም በየመን ሰንዓ ውስጥ ሆስፒታል ላይ ይገኛል ብለው መርዶ ይነገራቸዋል። ይህንን እጅግ በጣም ቅስም የሚሰብር መርዶ ከሰሙ በኋላ ቤታቸው በከባድ ሀዘን ተዋጠ። ወላጅ አባቷ መቼስ ከእርሱናትና ነገሩን ሁሉ ማመን አቅቶት የልጅ አስክሬን የመን ውስጥ ይገኛል ሲባል ከአለማጣ ጀምሮ እስከ አዲስ አበባ ያለው የሚጨራረስ ወረቀት ጨርሶ የልጁን አስክሬን ለማምጣት በባህር ወደ የመን ይጓዛል። በስልክ ተደውሎ ሰላም ልጅ ህይወቱ አልፋለች ተብሎ የተነገረውን ነገር ማመን ቢያቅተውም የመን ድረስ በአካል ሂዶ ግን የልጁን አስክሬን አገኛል። ይህ አይደለም ለወላጅ ለሰሚው ራሱ እጅግ በጣም ልብ የሚሰብር አሳዛኝ መርዶ ነው። ወላጅ ይህንን ቅስም የሚሰብር ነገር ሲሰማ በደመ ነፍስ ነበር የልጅን አስክሬን አመጣለሁ ብሎ ይሄደው። ነገር ግን አሁን ላይ የልጁን አስክሬን ቢያገኝም የልጁን አስክሬን ከየመን ወደ ኢትዮጵያ ይዞ የሚገባበት ገንዘብ ግን በእጁ ላይ የለም። በእኔ ላይ የደረሰው ነገር በእናንተ ላይ አይድረስ። እባካችሁ ኢትዮጵያውያን ወገኖቼ የልጅን አስክሬን ከየመን ወደ ኢትዮጵያ ይዜ የምገባበትን አስርም አምስትም ሳትሉ ሳትንቁ እባካችሁን ስለወላድ ስትሉ የቻላችሁትን አግዙኝ፣ የአስክሬን መጫኛ እባካችሁ እርዱኝ ወገኖቼ እያለ የመን ሰንዓ ሆስፒታል ውስጥ ሆኖ የደም እንባ እያለቀሰ ይገኛል። ከስክሪኑ ላይ በምትመለከቱት የባለቤቱ አካውንት የቻላችሁትን የአቅማችሁን እንድታግዙ ሁሉ በፈጣሪ ስም እንማጸናችኋለን። ማገዝ የምትችሉ ያቅማችሁን በገንዘብ እንድታግዙ፣ በገንዘብ የመርዳት አቅም የሌላችሁ ደግሞ ይህንን ቪዲዮ መርዳት ለሚችሉ ሰዎች ይደርስ ዘንድ ሁላችሁም ላይክ፣ ሼር በማድረግ እንድትተባበሩ በተትና እንጠይቃለን። ውዶች እንግዲህ እንዳያችሁት ነው። ቪዲዮውን እንደምታዩት ህፃን ልጅ ናት፣ በጣም ትንሽዬ እኔ እንጃ እንደዚህ አይነት ትናንሽም ቦቀቅላ ሴት ልጅ እንግዲህ በግሯ ስንት መንገድ ተጉዛ የመን ደርሳ እንደዚህ ሙት አላችኋለች ተብሎ ለቤተሰብ መደውል ማለት እኔ ምን አይነት ሂሊናም እንዳላቸው ደላላዎቹ ብዙ ህጻናት ሴቶችን ህጻናት ወንዶችን ይዘው በቃ መንገድ ግቡ ብሎ መውሰድ ማለት በጣም ከባድ ነው። አሁን ሀገራችን ላይ ያለው ሁኔታ ይሄ ነው። ከምንም በላይ የሚያስፈራው ወላዱን እያስፈራ ያለው ማለት ነው እና በጣም ነው የሚያሳዝነው ያለው ሁኔታ ጨካኝ ናቸው በቃ እኔ ለምን እንደሆነ አላውቅም በቀሽ ሻል ያለ ትላልቅ እዚህ የሚያስቸግር ጫት እየበላ ከተማ ለሚያስቸግረውን ወጣት ቢወስዱ ምንም ችግር የለውም ነበረ ገና ህፃን ልጅ ከቤቱ አውጥተው እንግዲህ ወጥቶ የማያውቅ ልጅ ሰብስቦ ይዞ መሄድ መንገድ ማስገባት ማለት በጣም ከባድ ነው። ለምን እንደሚሄዱ ራሱ ምን መስራት እንዳለባቸው ራሱ የማያውቁ ህጻናቶችን መውሰድ እና መንገድ ማስገባት፣ ጀንጅኖ የሚገርማቸው ነገር የኔ ትንሹ ወንድሜ ከዚህ በፊት መንገድ ጀምሮ ነበረ። በባህር እና ገንዘብ ብር ራሱ ይሰጠናላል ብር ከዚህ ገና ከቤታቸው ሲወጡ እራሱ ብር ይሰጧቸዋል። የሚገርማቸው ነገር ያን ብር እኮ በኋላ እዛ ከተሻገሩ በኋላ ያስከፍላሉ። ግን ከዚህ በቃ ብር ሰጥተዋቸው ዘና እያሉ ያን ብር እየገዙ የሚፈልጉትን ነገር እንዲሄዱ መንገድ እንዲገቡ ያደርጋሉ ማለት ነው። እና በጣም የሚያሳዝን ነገር ነው። ጭካኔ የጭካኔ ስራ ነው። ግን ህጻናትን እንደዛ ባያደርጉ ጥሩ ነበረ። ብቻ አላህ ልቦና ይስጣቸው ለነሱም ለነዚህ ለትናንሽ ልጆች ከቤታቸው ወጥተው ለማያውቁት ደግሞ መንገድ ገብተው እነሱን አምነው የሚሄዱትን ደግሞ አላህ እንግዲህ ልብ ይስጣቸው፣ ወደዛ አያዙራቸው። ወንድሞቻችሁ ካሉ ባሎቻችሁ፣ መንገድ እንዳይገቡባችሁ፣ በቃ በህጋዊ መንገድ እንዲሄዱ ሳውዲም ቢሆን ተጀምሯል፣ ወደ ዱባይም በህጋዊ መንገድ እንዲሄዱ ያላችሁን እንግዲህ ብታግዟቸውና ብታመቻቹላቸው ጥሩ ነው። መንገድ እንዳይገቡባችሁ ብዬ ነው የማስበው። መጀመሪያ ቀድማችሁ ብታማክሯቸው፣ እንደዚህ አይነት ሀሳብ ያላቸውን ልጆች መክራችሁ እንደዚህ እናደረግላችኋል ብላችሁ የሚቀሩበትን በሌላ ሰው ወሬ ተሸውደው መንገድ እንዳይገቡባችሁ እናንተ እንግዲህ ብትመክሯቸው እና የሚስተካከለውን ነገር አስተካክላችሁ በህጋዊ መልኩ እንዲሄዱ ብታደርጉ ጥሩ ነው ወንድሞቻችሁን እኛ ከባድ ፈተና ነበር የተፈተን። ነው እንደምታዩት፣ በቃ ወሬው ሚዲያ ላይ የሚወራው ነገር ሁሉ በጣም የበዛ ነው። ብዙ ሰዎች የተረዷሉ። በቅርብ እንግዲህ ወደዚህ ወደ ራያ ቆቦ አካባቢ እንደዚህ ብዙ ሰዎችን ደላሎቹ ራሳቸው አርድተዋል ማለት ነው። እና በዛ ነው እኛ ራሱ ስንጨነቅ የከረም ነው የነበረው ሰች ጀልባዋ ጠፍታለች ተብሎ የሬሳ ፎቶ እጃችን ላይ ያለ የሚለውን ሪከርዱን ሁሉ እየሰማን በቃ በጣም ተረብሸን እና እንደዚያ ስንጨነቅ የነበረው በዛ ምክንያት ነበረ። ይሄ እንግዲህ ውሸት ይሁን እውነት ይሁን አላሁ ዓለም፣ የታወቀ ነገር የለም። ብሬክስ ደግሞ በቴሌግራም የሚለቀው እንግዲህ ያው እያፈላለገ ነው እሱ መረጃውን። እዛ የመን ያሉት ደላሎችም እንደዛ እየተናገሩ ነው። የመኔዎቹም ሀበሻዎቹም እንደውም አንድ ሪከርድ ላሰማችሁ ቆይ። በጣም በጣም እኔ እንድጨነቅ እና በጣም እንዳስብ ያደረገኝ ሪከርድ ማለት ነው። ይ ከፈለክ የጀልባውን የአመዳልኝ ጀልባ ስባሪውንም የልጆቹንም አስክሬን የአርባ ሰው ልልክል እችላለሁ። መጀመሪያ ቀን አስር ተገኝተዋል። ኋላኛ ቀን ሰላሳ ተገኝተዋል። የአርባ ሰው ማለት ነው። መቶ አርባው ነው የጠፋው እንደሰማችሁት እንግዲህ ውዶችዬ በጣም ሲያስጨንቀን የነበረው ነገር ይሄ ነው ጀልባዋ ከሰመጠች በኋላ እንደዚህ የአርባ ሰው የሬሳ ፎቶ አለን እንልክልሃለን መቶ ሰማኒያ ኢትዮጵያውያን ነው ይዛ ስትጓዝ የነበረችው ጀልባዋ እና ስባሪዋና የአርባ ሰው ሬሳ ተገኝቷል በተባለበት ሰዓት በቃ እኛ የለንም ምን ልበላችሁ፣ በቃ ጭንቀቱ ጭንቀት አይደለም። ግን አልሐምዱሊላ በስከ መጨረሻ ደግሞ አላህ ትንሽ ፈተነን፣ አላህ ደግሞ በኸይር መልሶ አበሰረን ማለት ነው። እና ውዶች አሁንም በዚህ ጭንቀት ላይ ያላችሁ በቃ እጃችሁን ወደ አላህ ዘርግታችሁ ለምኑት። ኡድኡኒ አስተጅብለኩም ለኩም ብሏል፣ እና ዱዓችሁን ይቀበላችኋል ሲጨንቃችሁ ወደሱ ዙሩ። አልሐምዱሊላህ በስከ መጨረሻ ተፈርጀናል። እኛን የፈረጀው ኢላሂ እሱ ደግሞ እናንተንም ላይ የተጨነቃችሁትን በሙሉ አላህ ይፈርጃችሁ ነው የምለው ለእሱ ምን ይሳነዋል? ሁሉን ቻይ ጌታ ነውና። እና አብሽሩ እህቶቼ፣ በዚህ ጭንቀት ላይ ላላችሁ አብሽሩ። ላለሁኝ ለዛሬ ያለኝ ቪዲዮ ይሄንን ይመስል ነበር። ላይክ ሼር ማድረጋችሁን እንዳትረሱ። በቀጣይ ቪዲዮ ተመልሼ እስከመጣ አላህ ሰላማችሁን ያብዛው፣ ሀገራችንን ሰላም ያደርግልን። ወሰላሙ አሌይኩም ወራህመቱላሂ ወበረካቱ